መጽሐፍ ቅዱሳችንን ሮሜ ምዕራፍ አራት ላይ እንሄድና የጌታን ቃል አብረን አንብበን በእሱ ሀሳብ ላይ ብቻ ጥቂት እናገራለሁ። ሮሜ ምዕራፍ አራት ከቁጥር አስራ ሰባት ጀምሮ ያለውን የጌታ ቃል ክፍል እንደዚህ ይላል። ሮሜ ምዕራፍ አራትን በጌታ በኢየሱስ ክርስቶስ ስም አነባለሁ ከቁጥር አስራ ሰባት አካባቢ ጀምሮ እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌለውንም እንዳለ አድርጎ በሚል ባመነበት በአምላክ ፊት ለሁላችን አባት ነው። ዘርህ እንዲሁ ሊሆነው እንደተባለ ተስፋ ባልሆነ ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የመቶ ዓመትም ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ሥጋና የሠራ ማፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔር ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጸም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛንም ስለ ማጽደቅ የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው። ይሁን በእውነት ድጋሚ ደስ ብሎኛል። እግዚአብሔርን እጅ እያመሰግናለሁ፣ መንፈሱ በመካከላችን በሙላት ስላለ ሮሜ ምዕራፍ አራት ላይ ያለ የጌታ ቃል ክፍል ነው። አብረን ያነበብ ነው። እሱ ሀሳብ ላይ ነው ትንሽ የምናገረው ያው የሮሜው አብርሃም በእሱ ሀሳብ ላይ ነው በጣም ጥቂት የምናገረው። ምናልባትም ደግሞ ወደ ዘፍጥረቱ ደግሞ አብርሃም ዞር ዞር ብለን ጥቂት እናያለን። ይህንን ወንድማችንን ወይንም አባታችን አብርሃምን ወንድማችን ሐዋርያው ቅዱስ ጳውሎስ በሮም ከተማ ላሉ ቅዱሳን የእምነት ምሳሌ አድርጎ ያቀረበዋል። እንግዲህ ጳውሎስ አምኖ ስለመጽደቅ አምኖ እግዚአብሔር የተናገረው ነገር ስለመያዝ እና ስለመውረስ ሲናገር እንደ ምሳሌ አድርጎ ለማቅረብ እንደ አብርሃም አይነት እንደ አብርሃም ያለ ብርቱ ምሳሌ ጳውሎስ ፈልጎ አጥቷል። ስለዚህ አባታችን አብርሃምን በዚህ ሐሳብ ላይ ወይንም በዚህ አምኖ እግዚአብሔር የተናገረውን ነገር ስለመያዝ አባታችን አብርሃምን ጳውሎስ በጣም ብርቱ ምሳሌ አድርጎ ሮም ከተማ ላለችው ቤተክርስቲያን ያቀርበዋል። እንግዲህ 57 ዓመተ ምሕረት ገደማ አካባቢ ነው ይሄን ደብዳቤ የሚጽፈው ይህችን ቤተክርስቲያን ጳውሎስ በአካል አያውቃትም። ምናልባት ከዚህ በኋላ ሮም እስር ቤት የቁም እስረኛ ሆኖ ሲመጣ ነው ገና የሚተዋወቃቸው። አቂላና ጵርስቅላ እንደ ተከሏት ነው የሚታመነው ቤተክርስቲያን በኋላ ደግሞ የማርቆስ ወንጌልን የጻፈው ወንድማችን ወንጌላዊ ማርቆስ ደግሞ የቤተ ክርስቲያኒቱ እረኛ በኋላ ላይ ይሆናልና ይሄ ደብዳቤ እንደምታውቁት እንግዲህ በጣም ጠንከር ያለ ጠለቅ ያለ በሳይዙም ቀላል የሚባል አይነት ደብዳቤ አይደለም። አይደል? አሁን በደብዳቤ መደዳ አስገቡት እንጂ ራሱን የቻለ መጽሐፍ ነው። የአዲስ ኪዳናችን ዶክትሪናል ቡክ ነው። በጣም ብዙ ከክርስትና የመጀመሪያ ትምህርት ጀምሮ በጣም በስለን ሙክክ እስክንል ድረስ ያሉ በጣም ጠንካራና ጥልቅ ትምህርቶች ኢንተርቴን የሚደረጉበት የአዲስ ኪዳናችን በጣም ጠንካራ መጽሐፍ ነው። ወደ ዘጠኛ አካባቢ የሚጠጉ ጠንካራ ጠንካራ የአዲስ ኪዳን ትምህርቶችን ጳውሎስ በዚህ ደብዳቤ ላይ እያነሳ ለሮም ቤተ ክርስቲያን ይጽፋል። አንዱ ደግሞ አምኖ መጽደቅን አምኖ መጽደቅን ጳውሎስ በዚህ ደብዳቤ ላይ ሲጽፍ ወንድማችን አብርሃምን የዚህ በጣም ብርቱ ምሳሌ አድርጎ ያቀርበዋል። በእውነት እኔ የዛሬ አምኖ ስለ መጽደቅ አይደለም የምናገረው እግዚአብሔር ግን በአብርሃም ህይወት ላይ አምኖ ስለሰጠውና ስለተሰራው ታላቅ ተአምር ጥቂት ነገር ነው የምናገረው። ወንድማችንን አብርሃምን እንግዲህ ጳውሎስ ሲያቀርበው በዘፍጥረት ምዕራፍ 12 ላይ እግዚአብሔር ለአብርሃም ተገለጠለት። እግዚአብሔር ለአብርሃም ተገለጠለት በከለዳውያን መንደር በኡር ሲኖር ከአባቱ ከታራ ጋር በነበረበት ዘመን የባቢሎናውያንን የከለዳውያንን ጣዖት እየሰራ በሚኖርበት በዚያ ምድር ላይ እግዚአብሔር ድንገት ለአብርሃም ተገለጠለትና ከአገር ከዘመድ ከአባት ቤት ውጣ አለ። ወዴት ልውጣ ሲለው እኔ ወደማሳይ ወደዚያ ምድር ውጣ አለው። አብርሃምም እግዚአብሔር እንደተናገረው ወጣ። በእውነት እኔ ሳነበው በጣም ደሰታለሁ፣ ግን ለመኖር ትንሽ አስጨናቂ ይመስለኛል። አሁን እግዚአብሔር ተገለጠለት ይልና ውጣ አለው አብርሃምም ተነስቶ ወጣ ይላል። አሁን እኛ በእውነት እግዚአብሔር ተነስና ውጣ ሲለን ለመውጣት ምን ያህል ማረጋገጫ እንደምንፈልግ ምን ያህል የነቢያት ብዙ ማረጋገጫ እንደምንጠይቅ በጣም የታወቀ ነው። አብርሃም እንግዲህ እግዚአብሔር ብቅ አለ ተገለጠለትና አብርሃም አለው፣ አቤት አለው። እኔ ወደማሳየን ያለው ደግሞ ወደምታቀውም አይደለም ያለው አሁን አሁን ከዋሴ ስሙ እንደዋሴ ይሆነ እንጂ አብርሃም ቢሆን ጥሩ ነው። አሁን ካረር ብድግ ብለህ ተነስተህ ውጣ እና ተነስቶ ወጣ ይላል ደግሞ ሲወጣም የእምነት መንገድ በጣም ሪስኩ ብዙ ነው። እግዚአብሔር ሰርፕራይዝ ያረጋችኋል እንጂ መንገዱ ግን በጣም በገመድ ላይ በቀጭን ገመድ ላይ በገደል መካከል እንደሚሄድ ያክል በጣም ፈታኝ ነው የእምነት መንገድ። ግን የእምነት መንገድ ሰርፕራይዝ አድራጊው እግዚአብሔር ነው። በዚያ መንገድ ላይ ላለው ነገር በሙሉ ኃላፊነት የሚወስደው እግዚአብሔር ነው እና አብርሃም ተነስቶ ወጣ እግዚአብሔርን ብቻ አምኖ ወደማያቀው እግዚአብሔር እኔ ያቀዋለሁ ወዳለው እኔ ወደማሳይ ወዳለው ወደዚያ ምድር አባታችን አብርሃም ተነስቶ ወጣ፣ ጉዞ ጀመረ። እንግዲህ እንደምታውቁት ነው በቀደመው ኪዳን ላይ በተለይ በና አብርሃም ዘመን እግዚአብሔር ቶሎ ቶሎ አይመጣም። ረጅሙን ዘመን በአጫጭር ምዕራፎች ስላስቀምጧቸው እንጂ እግዚአብሔር ምናልባት ዛሬ ተገልጦ ከአስራ አራት ዓመት በኋላ ሊሆን ይችላል የሚመጣው። እግዚአብሔር ዛሬ ውጣ ብሎት ሰውየው እሺ ብሎ የምናርጎቶ በወጣ በማግስቱ እንደገና እግዚአብሔር ላይ ገለጥ ይችላል እግዚአብሔር ዓመታት ሊፈጅ ይችላል። እና እግዚአብሔር ለአብርሃም እኔ ወደ ማሳይ ምድር ውጣ ሲለው ልክ አብርሃምን ሲያስወጣው መጀመሪያ ከገባለት የተስፋ ቃሎች መካከል ሰባቱ በጣም ጠንካራ ናቸው። እነዚህን አደርግልሃለሁ፣ እሰጥሃለሁ ብሎታል። አብርሃምም እግዚአብሔርን አምኗል። እግዚአብሔር ያለኝን እነዚህን እነዚህን እነዚህን እነዚህን ጉዳዮች ይሰጠኛል እርግጠኛ ነኝ። እኔ በአብርሃም ለምንድን ነው የምትደነቀው ካላችሁ፣ አትሊስት እኔ ለማመን አብርሃም ከፊት ያለ አብርሃም ከፊቱ ምንም የለም። እግዚአብሔር ራሱ ሲጠራ የአብርሃም ተብሎ ነው የሚጀምረው። ገና ከፊቱ ምንም አይነት የእምነት አባት የለውም። አብርሃም እንደ ሪፈረንስ ሊጠቀመው የሚችል የተጻፈ ታሪክ የለም። እግዚአብሔር በነእከሌ ሕይወት ሕይወት ላይ እንዲና እንዲያ አርጓል የሚባል የተዘጋጀ ዶክመንት እጁ ላይ የለው እኔ በጣም የተሰነደ ስልሳ ስድስት መጽሐፍ እጄ እንደ አብርሃም አይነት አያሌ የእምነት አባቶች ከፊት ያሉ። ጌታ ኢየሱስ ክርስቶስ ከፊት ያለ አብርሃም ምንም የለውም። ገና መሲያኒክ ላይኔጅ ውስጥ እግዚአብሔር ሊገጥመው የመጀመሪያ አብርሃም ነው ያዩ አብርሃም እምን አርጎ ተነስቶ ወጥቶ እግዚአብሔርን ሲከተል እሱ የሰባ አምስት ደግሞ ሳራ ስልሳ አምስት አካባቢ ናቸው። እግዚአብሔር ከሰጣቸው የተስፋ ቃሎች መካከል አንዱ ልጅ እሰጥሃለሁ፣ ህዝብ አረግሃለሁ እና ህዝብ አረግሃለሁ አለውና፣ የብዙ ህዝቦች ደግሞ አባት ትሆናለህ። ዩ አር ዘ ፋዘር ኦፍ ማኒ ኔሽንስ አሁን እኛን ጨምሮ ማለት ነው። የአንድ እስራኤል የሚባል ህዝብ ብቻ ሳይሆን የብዙ ህዝቦች ሁሉ አባት ሲለው፣ ይህንንም ጭምር ነው ያመነው። እኔ ሰባ አምስት አመት ነኝ፣ ደግሞ እናት ሳራ ደግሞ ስልሳ አምስት አመቷ ነው አው ህዝቦች ይወጣል ብሎ ነው። ስድስቱ ችግር የለውም ያለ ቅድመ ሁኔታ መሆን ይችላሉ። ይሄኛው ግን ኤጅ ዋይዝ ቀድሞ መሆን አለበት። ይሄኛው እግዚአብሔር ሌሎቹን በሙሉ ከፊት አድርጎ ይሄን ወደኋላ ወሰደ። ቶሎ መሆን የነበረበትን ጉዳይ እግዚአብሔር ወደኋላ አድርጎት በማንኛውም ጊዜ መሆን የሚችሉትን ነገሮች ወደፊት አመጣቸው። ስምን ገናና አረገዋለሁ፣ መቼም መሆን ይችላል። በተለያየ ነገር እባርካል፣ መቼም መሆን ይችላል። ልጅ ሰጥሃለሁ፣ ግን ወደፊት መምጣት አለበት። እግዚአብሔር ሌሎቹን በሙሉ ከፊት አረገ። በባሪያዎች ባረከው፣ በከብት ባረከው፣ በርስት ባረከው፣ ስሙን በጣም ገናና አደረገው። በቤቱ በተወለዱ ባሪያዎች ከነገሥታት ጋር ተዋግቶ አሸንፎ እንዲመጣ ያረገዋል። በጣም አብርሃምን ማይቲ ያረገው በብዙ ነገር እግዚአብሔር እንግዲህ በጣም አብርሃምን እያባበለው እያባበለው እየተገለጠለት እሰጥሃለሁ ይለዋል። አብርሃም ያምናል። ሲቀርበት ደግሞ አብርሃም ትንሽ ልቡ ይደክማል። ብቅ ይልና እግዚአብሔር ደግሞ እንዳትረሳ እሰጥሃለሁ የሕዝቦች አባት አደርግሃለሁ ይለዋል። እሱም ደከመ፣ እድሜውም ደከመ፣ አቅምም አጣ። ምርኩስ ተደግፎ ሆነ የሚሄደው። ሚስቱ ሳራም በጣም አቅም አጣች። የመጨረሻው ሰዓት ላይ እግዚአብሔር መጣና አብርሃም አለው ወደ ሶዶም ሲያልፍ አብርሃም አለው አቤት አለው የዛሬ ዓመት ሚስቴል ሚስት ሳራ ልጅ ትወልድልሃለች። ሳራ ድንኳን ውስጥ ናት። አይ ቲንክ ያው እግዚአብሔር ጮክ ብሎ ነው የሚናገረው። ይናገረውና ሳራ ድንኳን ውስጥ ቁጭ ብላ፣ አብርሃም መምሬ ዛፍ ስር ቁጭ ብሎ ተናገረና ሳራ ሰማችና ሳቀች። አይ ቲንክ ጮክ ብላ ይሳቀች አይመስለኝ። እግዚአብሔር ውስጥንም ስለሚሰማ መሰለኝ እና ሳራ ሳቀች። ልጅ የዛሬ ዓመት እሰጥሃለሁ ሲለው አብርሃም በደረቱ መሬት ለጥ ለጥብሎ ያለውን ባርከው አለው። እግዚአብሔር መጣና፣ አያያይ በእሷ በሷ በኩል ምሰጥህ ነው። እዛ ጋር መስያኒክ ላይ ውስጥ የሚገባው እና የዛሬ የምትሰጥሃለው ሲለው ሳራ ስትስቅ፣ ሳራ ለምን ሳቀች አለ አራኔ አልሳኩም። አይ ግድልም፣ ችግር የለውም ማለት፣ የሚሰማ በሙሉ እንዲስቅ ልጁን ስሙን ይስሐቅ ትለዋለህ። እናንተ ራስዎን ፈገግ ብላችሁ ነው የምትሰቁ። ይስሐቅ ከተባለ ማንም ሰው ኮስተር ማለት አይደለም። ክብር ለእግዚአብሔር ይሁን። እና እግዚአብሔር ይሄንን ሲናገር ሮሜ መጽሐፍ ላይ ነው የምታገኙት። ዘፍጥረት መጽሐፍ ላይ አታገኙትም ይሄንን ትምህርት። አብርሃም እግዚአብሔርን በሁለት ነገር አመነው። አብርሃም እግዚአብሔርን በሁለት ነገር አመነው። የመጀመሪያው የሌለውን እንዳለ አድርጉ ይጠራል ብሎ አመነ። ሁለተኛው ለሙታን ሕይወትን ይሰጣል ብሎ አመነ። ይሄ በእውነት ነው ብላችሁ ሙሴ ዘፍጥረት ላይ ሲጽፈው ይህንን አጻፈ። ትምህርቱ እያደገ መጡ። የሙታን ትንሣኤ የሙታን ትንሣኤ ፉሊ ሰው አንድርስታ እንዲያረገው አዲስ ኪዳን ነው። ኢየሱስ ከሞት ከተነሳ በኋላ ከሞት መነሳት የሚባል ነገር በማይታወቅበት ዘመን አብርሃም እግዚአብሔር የሞት ያስነሳል ብሎ አመነ። ከሞት ተነስቶ የሚያቅ የለም። ከአብርሃም በፊት ከሞት አስነስቶ አያቅም እግዚአብሔር፣ ከአብርሃም በፊት አብርሃም የመጀመሪያ ሰው ነው። አብርሃም እግዚአብሔርን አንደርስታንድ እንዲያረገበት መንገድ፣ እምነቱ የተመሰረተበት እውቀት፣ የአብርሃም እምነት የተመሰረተው እግዚአብሔር የሞተ ያስነሳ። ቀጥሎስ እግዚአብሔር የሌለውን ነገር እንዳለ አድርጎ ይጠራል። ሰማይና ምድርን ከሌሉበት ጠርቶ የፈጠራቸው እግዚአብሔር ነው ብሎ አመነ። ስለዚህ እግዚአብሔር የዛሬ ዓመት ይስሐቅ ይወለዳል ሲለው፣ የለም፣ አዎ፣ እግዚአብሔር ይጠራዋል። የሌለውን የለም፣ በፍጹም ሊሆን አይችልም። የለም፣ አዎ፣ እንዳለ አድርጎ ይጠራዋል። እኛ ቤት ይስሐቅ በጣም ረጅም ዘመን ተሞክሮ ተፈልጎ የለም። እግዚአብሔር መጥቶ የዛሬ ዓመት ብሏል። አዎ እግዚአብሔር ጠርቶት ሄደ። ይስሐቅ በዓመቱ እየሳቀ መጣ። አሁን የሌለ እንዳለ አርጎ ይጠራል። በጣም በትትና ጎናቸው የሌለ ነገር እንዳላርጎ የሚጠራ እግዚአብሔር ብቻ ነው። አዎ አሁን ይሄንን እናንተ ይወላችሁ እንዴ? የእግዚአብሔርን ቃል በቁም የሚያመን አይነት ሰው ሊትራል ሆነ መንገድ ነው ማምነው በቁም የሌለ እንዳለ አድርጎ ይጠራል ሲባል ለመተርጎም አልሞክርም። የሌለ እንዳለ አድርጎ ይጠራል ብዬ ነው ማምነው። ቀጥታ የለም። አው እግዚአብሔር ና ይለዋል፣ አው ይመጣል። በዚህ መንገድ ነው ያመኑት፣ በዚህ መንገድ ነው የሆነውም። ምንድነው እያለ ያለው መሰላችሁ? እኔና ሳራ ከሞተ ሰው ባንሻልም ግን አልሞትም። አብርሃም ያመነው ግን ሊሞት ጫፍ ላይ በደረሰ አይነት ሰው ተአምር ሰርቶ ልጅ ያመጣል አይደለም ትርጉሙ። ለሙታን ህይወትን ይሰጣል ማለት ተገንዞ መቃብር የገባውን ነገር አውጥቶ እግዚአብሔር ታሪክ ይቀጥላል ማለት ነው። ትክክለኛ የሚጠቀመው ቃል እኔ ብዙ ጊዜ የተጠቀመው ኔክሮስ የሚለው ቃል ለሙታን ህይወትን ይሰጣል ብሎ ጳውሎስ የተጠቀመው ቃል የአብርሃምን እምነት ጳውሎስ ዲፋይን ሲያደረገው፣ ሲተረጉመው አብርሃምን እያገዘው አይደለም። የአብርሃምን እምነት አብርሃም ባመነበት መጠን ነው ጳውሎስ ያብራራው። ጨምሮ አላብራራውም። አብርሃም ያመነው ግን በዚህ ልክ ነው። ምንድን ነው አብርሃም ያመነው? ኔክሮስ ብሎ ጳውሎስ የተጠቀመው ቃል የሞተ ሰው ተገንዞ መቃብር ከገባ በኋላ እግዚአብሔር የሞተውን ሰው ከመቃብር አውጥቶ እንደገና ታሪክ ይቀጥላል ማለት ነው። አሁን እኔ አለሁ። አዎ፣ ተገንዥ መቃብር በገባ እንኳ እግዚአብሔር እኔና ሳራን ከመቃብር አውጥቶ ልጅ ይሰጣል። አሁን እንደዚህ ቆመን ብቻ አይደለም። አዎ፣ በዚህ መጠን እግዚአብሔር የታመነ ነው ይበል እንጂ ይናገር እንጂ እንዲቆመን ተገንዥ በገባ መቃብር ውስጥ አውጥቶኝ አስነስቶኝ እንደገና ሕይወት ቀጥሎ ያለውን ያደርጋል። እምነታችን የሚመሰረተው ታማኝነቱ ላይ። ፌዝፉል ክብር ለኢየሱስ። ሆ ከዛ መጽሐፍ ሲናገር እንግዲህ በዚህ መጠን ያመነውን አብርሃምን እግዚአብሔር ችላ ሊለው አይችልም። እና እግዚአብሔር እንደተናገረ ሳራ ጸነሰች። ከዛ ያው ተወለደ። ያው በጣም በጣም ዝነኛ ታሪክ ስለሆነ ነው፣ አሁን እሱ ላይ ብዙ አልቆ ያው ተወለደ ልጁ። ከዛ ለአባት ለአብርሃም አበነገረው አለች አይደል? ሳራ በዚህ እድሜዋ እጡት እያጠባች እንደሆነ። አንዳንድ እኮ ጉዳይ እኮ መጽሐፍ ቅዱስ ላይ መሆኑ ነው። ዘንድሮ ቢሆን አስቡት! ኦ ዜናውን ራሱ አንችለው